ትክክለኛ ነገር አይደለም እውነታው ምንድን ነው ለትወና ብለው ወስደው ነው ይህንን ነገር ያሰሩ እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ ታዬ ደንደአ በብርቱካን ጉዳይ ያልተጠበቀ መረጃ አወጡ። የቀነኔ አባት አቶ አዱኛ ዋቆ ስለ ልጃቸው ሞት የኢትዮጵያ ሕዝብ የልጄን ፍትሕ ያስገኝልኝ ብለው ለሁለተኛ ጊዜ ጥሪ አቀረቡ። ኢቢኤስ ቴሌቪዥን በብርቱካን ጉዳይ ላቀረበው መረጃ ይቅርታ ጠየቀ። የነቢይ እዩጩፋ ክራይስት አርሚ ኢንተርናሽናል ቸርች ታገደ። ሶስት ሚስቶች ባሎቻቸው ከቤት ተወስደው እስካሁን እንዳልተመለሱ አፋልጉን እያሉ ይገኛሉ። ሰላም ጤና ይስጥልን። የቻናል አባላችን ቤተሰቦች አብራችሁን ስትቆዩ እነዚህን መረጃዎች ዝርዝሩን እንቃኛችኋለን። ሀሳብ አስተያየታችሁን በኮሜንት እያሳወቃችሁን ቪዲዮን ላይክ በማድረግ እንጀምር። ወደ መረጃው። ታዬ ደንደአ በማህበራዊ ገጻቸው ላይ በብርቱካን ጉዳይ ጥያቄ ያለው ጽሁፍ አስነብበውናል። እስቲ እንየው። ፋና ብሮድካስቲንግ በብርቱካን በኢቤስ ጉዳይ ላይ የሰራውን ዶክመንታሪ አይቻለው። በሌሎች ቻናሎችም ተላልፎ ሊሆን ይችላል። አላማው ህዝብ በአሰተኛ መረጃ እንዳይደናገር እውነቱን የማውጣት ጥረት እንደሆነ ተገልጿል የተባለው ከልብ ከሆነ ለህዝብና ለእውነት በዚህ ፍጥነት ጥልቀት መቆርቆር የጀግንነት ኒሻን ይገባው ይሆናል። ችግሩ የማጣሪያ ጥያቄዎች መኖራቸው ነው። በዚህ ጉዳይ እንደግልም እንደ ህዝብን ብዙ ማለት ይቻላል። ለአሁኑ አምስት ነጥቦችን ብቻ እንመልከት። መጀመሪያ የጎደሉ የዶክመንተሪውን ክፍሎች መፈተሽ ነው። ብርቱካን ተመስገን ህዝቡን ለማሳሳት በሴረኞች ተመልምላ የሀሰት ድራማ መተወኗን ከዶክመንተሪው ሰምተናል። ፖለቲካ ቁማር መሆኑ በግልጽ የተነገረው ህዝቡ ነገሩን በቀጥታ ለማመን የሚቸገር ቢሆንም ሴራውን ሸርቧል የተባሉ ሰዎችም ተጠቅሷል። ሊመለሱ የሚገባቸው ጥያቄዎች ግን አሉን። በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞች ድራማ መስራት ለምን አስፈልጋቸው? ድራማ ቢያስፈልግስ በተለያየ ምክንያት ህይወት ተበላጭቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅ እናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈርት ተመረጠች? የኢቢኤስ ጋዜጠኞች የድራማው አካል ከሆኑ ቢያንስ ብርቱ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን አየር ላይ አዋሉ? ከትወነው በፊት የብርቱካን ስልክ ተጠልፎ ከሆነ ለምን ድራማው ከተጋለጠ በኋላ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምፃቸውን አስቀዱ? ለዶክመንተሪው ግብዓት ለመጨመር ይሁን። ብርቱካን ህይወቷ አደጋ ላይ መሆኑ ተነግሯት ስልኳን ጥላ ፋኖች ወዳሉበት እንድትሸሽ ሲነገራት ምንን ተማምና ሳትሸሽ ቀረች? የአካውንቲንግና የፋይናንስ ዲግሪ ያላት ብልሴት ማምለት አቅቷት የተከበረ ትዳርና የተመቻቸ ኑሮ የነበራት ብልጧ ብርቱካን ለትራንስፖርት የሚሆን 5000 ብር እንኳን ሳትቀበል ህይወቷን ለምን ለአደጋና ለውርደት አጋለጠች? እነ መዓዛ ማመት ሲደውሉላት ድምጿ እጅግ መደንገጧና የሚያሳብቅባት ብርቱካን ዶኩመንተሪው ላይ እንዴት ተረጋጋች? በፊቷ ላይ ሀፍረትና ጸጸት የማይታይባት ለምን ይሆን? የነ ብርቱካን ቤት ውስጥ በዶኩመንተሪው ታይቷል። ትወናውን ዶክመንተሪውን በአግባቡ ለመረዳት ከእነዚህን ቁልፍ ጥያቄዎቹን በትክክል መመለስ ማን ለምን ትወናውን እንደሰራ ጥቆማ ይሰጣል። ጥያቄዎቹ ካልተመለሱ ግን ዶክመንተሪው ከትወናው በላይ ህዝብን ያደናግራል። በተለይም በሀገራችን የተንሰራፋውን አሰቃቂ የሴቶች ጥቃትን ለመሸፈን የታሰበ ድብቅ ነገር ሊኖርም ይችላል። ይህ ከሆነ ደግሞ በትወናው ሂደት ላይ የሚና መለዋወጥ ይኖር ይሆናል። ሁለተኛው ወንጀልን መርምሮ ተጠያቂነት ለማስፈን የተደረገው ጥረት ይመለከታል። በማንም ላይ የትኛውም አይነት ወንጀል ቢፈጸም በፍጥነት መርምሮ ተጠያቂነትን በማረጋገጥ ውጤቱ ለህዝብ ይፋ ማድረግ ይገባል። ከዚህ አንጻር ፖሊስና ፋና የሰሩት ይበረታታል። ውስጡን ለቄስ ብለን ብርቱካን፣ ኢቢኤስ ሀሰተኛ መረጃን አሰራጭተው ከሆነ በልኩ ሊጠየቁ ግድ ይላል። ዋናው ጥያቄ ግን ህዝቡ እንዳይደናገር አስቦ የብርቱካንና የኢቢኤስን ጉዳይ መርምሮ እውነቱን ለማውጣት ከብርሃን በላይ የፈጠነው ፖሊስና ሚዲያ በከረዩ አባገዳዎች ላይ በመንግስት የተፈጸመውን የጦር ወንጀል መርምረው እውነቱን ለህዝብ ማሳወቅ ለምን አቃታቸው? በነገራችን ላይ ፋና በከፍተኛ ግፍ ስለተረሸኑት የከረዩ አባገዳዎች ዜና ሰርቶ ያውቃል። በሜታ ወልቂጤ የተደፍራና ተገር ላይ የተሰቀለችው ሕፃን ስንቦ ብርሃኑ ጉዳይ ተመርምሮ ጉዳዩ ለህዝብ ተገልጿል። ወይዘሪት አያንቱ ተስፋውን በቅርቡ በነቀምት ከተማ ተገድላ በመገኘቷ የምርመራና የሚዲያ አጀንዳ ሆኗል። ፖሊስና ፖሊስ ና ፋና በሰንቦ ብርሃኑ በአያንቱ ተስፋውን ጉዳይ ያልፈጠኑት ለምን ይሆን ሀሰተኛ መረጃን ከማሰራጨት በላይ እጅግ የከፉ ወንጀለኞች ተድበስብሰው አልቀሩም የብርቱካን የኢቢኤስ ጉዳይ በዚህ ልክ ፍጥነት ግልጽነት ያገኘው ለምን ይሆን ለእኛ ያልተገለጸ ሌላ እውነት ሊኖር እንደሚችል መገመት አይከፋም ለማለት ነው ሶስተኛው መታገትና መደፈር ለኢትዮጵያውያን ሴቶች አሁን ላይ እንግዳ አለመሆኑ ነው በቅርቡ እንኳን በሰሜን ሸዋ አሊዶር አካባቢ ሴቶች የሚገኙበት አንድ አውቶቢስ ሙሉ ዜጎች መታገታቸው ቢቢሲ ሳይቀር ተዘግቧል። እነዚህ ዜጎች ያሉበት አይታወቁም፣ እየተደፈሩም ሊሆን ይችላል። ለፋናና ለፖሊስ ግን የምርመራ አጀንዳ አልሆነም። ከዚህ ቀድሞም በኦሮሚያ በአማራ በትግራይ በደቡብና በሌሎች ቦታዎች በእህቶቻችን ላይ ዘግናኝ የመደፈር ወንጀሎች ሲፈጸሙ ነበር። በኢቢኤስ የቀረበው የብርቱካን ታሪክ እንደተባለው ትቦና እንኳን ቢሆን እንደ ሀገር አሁን ካለንበት ተጨባጭ ሁኔታ አንጻር ከእውነት የራቃ አይደለም። ከዚህ የባሱ ከባባድ ወንጀሎች በጸጥታ አካላት ሳይቀርፍ ሲፈጸሙ አይተናል። እንዲህ አይነትና አስነዋሪ ወንጀሎች ስንመለከት ህዝብ መተባበር ሲገባን በቤር ወይም በሌላ ምክንያት ከፋፍሎ ምን ያነት የአንዳችን ኩስል እንዴት ለሌላችን መዝናኛ ይሆናል? ደግሞ ግለሰብ ወይም ወንጀለኛ ቡድን በጭካኔ ለሚፈጽመው ጥፋት ብሔር በምን ሂሳብ ይጠየቃል? ከህግ አኳያ አንድ ሰው የሚፈጽመው ወንጀል ወንድሙን እንኳን እንደማይመለከት ይታወቃል። እንደ ህዝብ የጅምላ ፈረጃ ላይ ራሳችንን መፈተሽ ያለብን ይመስል ይመስለኛል ባልተገባ ጉዳይ መፈራረጃችን መነታረካችን በኪሰራችን ለሚያተርፍ ቁማርተኞች ብቻ ይጠቅማል። አራተኛው ፋና ብሮድካስቲንግ በሀሰት መረጃ ላይ የያዘውን አቋም ይመለከታል። በብርቱካን ጉዳይ ዶክመንተሪ የተሰራው ህዝብ በሀሰተኛ መረጃ እንዳይናገር መሆኑ ተነግሮናል። በእውነቱ የግልጽነት የመፍጠር ተግባር እንደ ፋና ካሉ ሚዲያዎች ይጠበቃል። ይሁንና ታኅሳስ 1 2016፣ ሌሊት ከታሰርኩ በኋላ ፋና አቶ ታዬ ደንደአ ኦነግ ሸኔን በቤቱ በመመሸ ሰዎችን ሲያሳስት ነበር የሚል ሐሰተኛ መረጃ ለህዝቡ አስተላልፏል። ይህ ውሸት እንደ ህዝብ ተወካይነቴ ስሜን ከማጠልሸቱ ባሻገር ህዝቡን አደናግሯል። ፋና በኋላም በሰብአዊ መብቶች ኮሚሽን ሲጠየቅ ከጸጥታ ግብራይል ተዘ አዘጋጅቶ የመጣውን አነበብኩ እንጂ ሀሰተኛ መረጃውን እኔ አላዘጋጀውም፣ ብሏል እውነቱ ከታወቀ ማስተባበል ተቸግሮታል። ያን ሆን ብሎ ህዝቡን ለማደናገር ሀሰተኛ መረጃን ሳያጣራ ተቀብሎ ያሰራጨውና በኋላ እንኳን ስህተቱን ለማስተባበል የተቸገረው ፋና ዛሬ ህዝቡ እንዳይደናገር ሀሰተኛ መረጃ ለመከላከልና ኢቤስን ለማጋለጥ በብርሃን ፍጥነት ረጅምና ረቂቅ ዶክመንተሪ የሰራውን በምን ፎርሙላ ነው? አምስተኛው ጥያቄ እጅግ መሰረታዊ የጋራ ችግሮች እያሉብን መከፋፈላችንን ያመለክታል። ከብልጽግና አውሮፕላን ውጪ ያለን ሰዎች በዋጋ ግሽበቱ ምክንያት መኖር ቸግሮናል። ባለፈው ሳምንት ብቻ ነዳጅ በሌትር 11 ብር ገደማ ጨምሯል። ይህ ችግር አማራ፣ ኦሮሞ፣ ትግራዋይ፣ ሲዳማ፣ ሱማሌ፣ አፋር፣ ወላይታ፣ ጋሞ ወይም ሙስሊም፣ ክርስቲያን ብሎ ሳይለይ ሁላችንንም ይጎዳል። የሰላም መደፍረሱን በተመሳሳይ የሁላችን ህይወት ይነካል። ለስድስት አመታት የቀጠለ የወንድማማቾች ጦርነት በብዙ ሺዎች የሚቆጠሩ ልጆቻችንን፣ ወንድሞቻችንን እህቶቻችንን በልቷል። ሀብታችንን በትሪሊዮኖች ባልተገባ ጦርነት ወድሟል። በተለያዩ ቦታዎች በኮሪደር ስም አ ያሊ ዜጎች ያለምንም ካሳ ከይዞታቸው ተፈናቅለዋል። የቀይ ባህር አሳ በጊዜው ችግርን ለመሸሽ የሚሰድዱ ልጆቻችንን ይመግባል። በእውነቱ ከሆነ እነዚህ ጉዳዮች ሁላችንንም ያለ ልዩነት ሊያንገበግቡን ይገባል። ይሁንና በትናንሽ አጀንዳዎች ስንጨቃጨቅ ይታያል። ለምን እንደዚህ ይሆናል? ሊያስተባብሩን የሚገቡ ትላልቅ የጋራ አጀንዳዎች ችግሮች እያሉ ምን ይከፋፍለናል? አስቀድመው እንደነገሩን ፖለቲካ ቁማር ከሆነ እንደ ህዝብና እንደ ሀገር እንዳንባላ እራሳችን ፊታችንን ማረም ይኖር ናል ሲሉ ታዬ ደንዳ በማህበራዊ ገጻቸው አስነብበውናል። ይህ ጉዳይ ለምን አጀንዳ እንደሆነ ከመጀመሪያው የነበረኝ ጥርጣሬ አጠነከረልኝ። ትናንት ልጆቹ ታገቱ በማለት የአማራውን ወገን በኦሮሞ ላይ ለማነሳሳት እንደተጠቀሙበት ሁሉ ዛሬ ደግሞ የኦሮሞን ስም ጠፋ በማለት ከጎናቸው ለማሰለፍ የተቀነባበረ ነው። ያኔ አጀንዳውን በመጠቀም ኦሮሞ ላይ የሲዘም እንደተቃወምኩት ሁሉ ዛሬም ተገልብጦ አማራው ላይ ሲደገም ሳይዝም አልልም። አብሬም እቃወማለሁ። አንድ ነገር ደግሜ ልናገር። ይህ የደምቢዶሎ ተማሪዎች እገታ ጉዳይ በዚህ አያበቃለትም። እውነታ ሁሉን ወገን በሚያሳምን መልኩ እስካልወጣ ድረስ ጠቃሚ ሆኖ በታየ ጊዜ ሁሉ መመዘዙ ይቀጥላል። ስለሆነም ለታገቱት ልጆች የምታዝኑም ሆነ የህዝባችሁን በጎ ስም መጉደፍ የሚቆጫ ልጆቻችሁ በግራና ቀኝ ተሰልፎ ከመቋሰል ይልቅ ነፃና ገለልተኛ አካል ተቋቁሞ ምርመራ እንዲካሄድ ጫና አድርጉ። ከዚህ ድራማ ዋና ተጎጂ በጦርነት እየታመሱ ባሉ አካባቢዎች ሆነ በሌሎች ቦታዎች ለወሲባዊ ጥቃት የሚጋለጡ እንስቶች ናቸው። ጩኸታቸው እንኳ ሰሚ እንዳያገኝ የሚደረግ ሴራ ነው ሲሉ ጀዋር መሐመድ በማበሪ ገጹ አስነብቦናል። በፋና ና በኢቲቪ የቀረበው የብርቱካን ዶክመንተሪ ፊልም አይተው የጨረሱ አንዳንድ አስተያየት ሰጪዎች የሰጡትን አስተያየት እስኪንየው። አንደኛ ባልየው የሰርጋችን ከቤተሰብ ጋር የተነሳ ነው። ፎቶ አለ፣ የጋብቻ ሰርተፍኬት አለ። እውነት ቢሆን ኖሮ ቀጥታ ፎቶን መለጠፍ ነው የነበረ ሲሆን እህትየዋ በጣም ሀብታምነን ምንም ጎሎብን አያውቅም ካለች በኋላ የልብ ህመም ስላለባት እየለመንን እያሳከምናት ነው አለች። የመጀመሪያ ነው በድንግልና ነው ያገባት ካለች በኋላ ስንጋባ እርጉዝ ነበርኩ አለች። እስክሪፕቱን የጻፈው ዴቭ አልቻለበትም። ሀዋሳ ላይ እንደተማረች የሚያሳይና ደንቢዶሎ እንዳልተማረች የሚያሳይ መረጃ ለምን አልቀረበም? ይህን የሚያክል ዶኩመንተሪ ሲያዘጋጁ በእርግጥም አባት የተ ሉ ግለሰብ ትክክለኛ ወላጅ አባት እንደሆነ ለምን የዘረመል የሐኪም መረጃ ዲኤንኤ አላቀረበም? የልደት ካርድ፣ የጋብቻ ሰርተፍኬት የመሳሰሉት መረጃዎች ለምን በስነ ስርዓቱ አልታዩም? በሰርጉ ፎቶ ላይ ያለችው ልጅና እውነተኛ ብርቱካን ፈጽሞ አይመሳሰሉም። ምናልባት በሜካፕ ነው ካላችሁ ኢቢኤስ ላይ በሜካፕ የቀረበችው የብርቱካንን ፎቶ መመልከት ትችላላችሁ። እርሱ በድንግልና ነው ያገባሁት፣ እርሷ ሳገባው አርግዤ ነበር፣ እህቷ በባህላዊ ነው የተጋቡት፣ አልተሳክቶም በልጽግና ሲሉ አስተያየታቸውን ሰጥተዋል። ሶስት ሚስቶች ባሎቻቸውን እየፈለጉ ነው። አንድ ወር አልፏል። ቢያንስ ያሉበትን አሳውቅን እያሉ ነው። የሁለት ልጆች አባት ነው፣ የታክሲ ሹፌር ነው። የካቲት አስር ማታ ከኡራኤል አካባቢ ለጥያቄ ትፈልጋለ ተብሎ ልጆች እያለቀሱ ከቤት ተወስዶ አሁን የት እንዳለ አናውቅም። ፖሊስ ጣቢያን፣ ፌዴራል ቢሮ ስንሄድ እኛ ጋር የለም፣ ማን እንደወሰደውም አናውቅም ብለውናል። እባካችሁ አፋልጉኝ ትላለች። ሁለተኛም ደረጀ ታደሰ ይባላል። የከባድ መኪና ሹፌር ነው። የካቲት አስር ሌሊት አራት ሲቪልና ስድስት የሚሆኑ የፌዴራል ልብስ የለበሱ ሰዎች መጥተው ወስደውታል። በየፖሊስ ጣቢያ ስንጠይቅ ላገኘው አልቻልኩም። የወሰዱ ሽፍታዎች ሊሆኑ ይችላሉ ሲሉኝ የበለጠ ተደናገጥኩ። እባካችሁ ባለቤት እንዳለ ንገሩኝ ብላለች። ሶስተኛው ዘላለም ወልደ ይባላል። የእንጨት ስራ ባለሙያ ነው። የሁለት ልጆች አባትም ነው። የካቲት 11 ጠዋት ሁለት ሰዓት አካባቢ በርተን ኳኮ ስከፍተው አምስት ሲቪል የለበሱ ወደ ውስጥ ገቡና ስሙን ጠየቁት ለጥያቄ ትፈለጋለ ብለው ወሰዱት። መከተልም መጠየቅም አትችም ብለውን ይዘውት ወጡ። እባካችሁ ቢያንስ የት እንዳለ ነገሩን ሼር በማድረግ አፋልጉኝ ትላለች። ሰው የጠፋበት ሰው ጭንቀት ያስጨንቃል ና በከለላ ውስጥ ከሆኑ እንኳ ቢያንስ ያሉበትን ለልጆቻቸውና ና ለባለቤቶቻቸው አሳውቅን ሲሉ በማህበራዊ ገጽ አጋርተውናል። የነቢይ እዩ ጩፋ ክራይስት አርሚ ኢንተርናሽናል ቸርች ታገደ። ክራይስት አርሚ ኢንተርናሽናል ቸር ነበር በካውንስሉ በምዝገባ ቁጥር 03 1 1 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል ይሁን እንጂ ቤተ ክርስቲያኑ የካውንስሉ አባል ስቶ ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹት ተግባር በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነመለኮት ኮሚሽን እና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችን የሚመለከታቸው የመንግስት አካላት ደህንነት ከዚህ በኋላ የሚተላለፍ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላቸዋል ሲሉ የኢትዮጵያን ወንጌል አማኞች አብያተ ክርስቲያን ካውንስል በድረገጹ አስነብቦናል። ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ ጠየቀ። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍሳ ሲሆን፣ ጉዳዩን አስመልክተው መግለጫ ሰጥተዋል። በመግለጫቸውም በድርጅቱ ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መራ ውጭ የሆነ ተግባር ፈጽሟል ብለዋል። ሆኖም አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በዛሬው ዕለት ፍርድ ቤት አቀረበ። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው 14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥተዋል። የሞዴልና የማስታወቂያ ባለሙያ የሆነችው የሟች የቀነኒ አባት አቶ አዱኛ ዋቁ ለኢትዮጵያውያን መልእክት አስተላልፈዋል። በሀገር ውስጥም በባህር ማዶም የምትገኙ ኢትዮጵያውያን የልጅን እውነት እንዲወጣ እንድታደርጉልኝ በማለት ጥሪ አቅርበዋል እስካሁን ላደረጋችሁልኝ ድጋፍ ከልብ አመሰግናለሁ። በተለያዩ ሶሻል ሚዲያ ሁለተኛ ግድያ በእኛ ላይ የምታውጁ አቁሙ። በመጨረሻም እስከ መጨረሻው ከጎኔ እንድትቆሙ ሲሉ ጥሪ አቅርበዋል። የተወደዳችሁ የቻናላችን ቤተሰቦች፣ ለዛሬ ያሰባሰብንላችሁ መረጃ እነዚህ ነበሩ። በሌላ መረጃ እስከምንገናኝ ቸር ያቆየን።